በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። እስከ ዚህ ሰዓት ያበቃን እስከዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ቡድ እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ አይንት እግዚአብሔር አባቶች፣ ካህናት፣ ላይካ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በመንግስተ ሰማያት ምሳሌ የተመሰላችሁ ህፃናት ጭምር በወደደን ባከበረን፣ ሞታችንን በህይወት በለወጠልን ከጨለማ አለማውጥቶ ወደሚደነቅ ብርሃን በመራን በአንድ ልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዛ አደረሳችሁ። የቤተልሔም ህፃን፣ የግብፅ ስደተኛ፣ የቆሮንቶስ ባሕታዊ፣ የድንግል ማርያም ፍሬ፣ የቀራንዮ በግ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ጌታን ያየንባት መስታወታችን፣ ባረ ሲሆንን የተሻገርንባት መርከባችን እና ታዲያ መስጅ ተንጽዋን፣ ንግስተ ቅዱሳን የአምላክ እናት ድንግል ማርያም ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ብሩካን እግዚአብሔር የመረጣቸው ሁሉ ክብራቸው ዛሬም ዘወትርም ለዘላለሙ ከፍ ያለ ይሁን። እግዚአብሔር ቢፈቅድ እግዚአብሔር ቢወድ ለትንሽ ደቂቃዎች የምንማማርበት የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ ሁለት ቁጥር 13 ላይ ያለው አይነ ቃል በማንሳት ይሆናል። ህፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ፣ ህፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ። ይህ ቃል የተናገረው ሰማያዊው መልአክ ቅዱስ ገብርኤል ነው። ይህ ቃል የተነገረው ለአረጋዊው ለቅዱስ ዮሴፍ ነው። ይህ ቃል የተነገረበት መሰረታዊ ዓላማ ደግሞ ሄሮድስ በነገሰ ዘመን፣ ኢ አማኔን በነገሰ ዘመን ጌታ መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ መጥቶ ነበርና ስልጣኔን ይወስድብኛል፣ ብኩርናዬን ይመጥቀኛል፣ ከዙፋኔ ያወርደኛል፣ እሱ ይነግሳል ብሎ መድኃኔዓለም ኢየሱስ ክርስቶስን ያሳድድ ስለነበር በዚህ ምክንያት የተነገረ ቃል ነው። እንደሚታወቀው አዳም በመገለ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም

በቤተ ልሔም አውራጃ በተወለደ ጊዜ ሄሮድስ የሚባለው ንጉሥ ቅድም እንዳልኳችሁ ስልጣኔን የሚበዘብዝብኛል ዙፋኔን የሚቀማኛል ያለኝ ኃይል ይነቀኛልና ይህን ማጥፋት አለብኝ አል ሊገድለው ፈለገ። በዚህ ሰዓት ሰማያዊውን መድኃኒት የምሥራቱ ዜና ያበስረን በድንግርና ትወልጃለሽ በድንግርና ትሰንሸዋለሽ አንቺ የዘላለም ድንግለሽ ከአንቺ የሚወለደው መድኃኒት እርሱም ኢየሱስ ክርስቶስ የሚባል ነው ብሎ ያበስራት ገብርኤል ወደ ድንግልና ወደ ቅዱስ አረጋዊ ዮሴፍ መጣና ሕፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽል እስኪ ነግርህ ድረስ በዚያው ተቀመጥ አለው። የመከራው ዘመን እስኪ ያልፍ፣ የጭንቁ ጊዜ እስኪ ያልፍ፣ እግዚአብሔር የፈቀደው ቀን እስከምትመጣ ያ ዘመን እስከሚመጣ እዛው በግብፅ በረሃ ወደ ግብፅ ሽሽ አለው ዳ አረጋዊው ቅዱስ ዮሴፍም እናቱና ሕፃኑን ኢየሱስ ክርስቶስን ይዞ ከእስራኤል ወደ ግብፅ ሸሸ። የግብፅን በረሃ፣ የግብፅን አሸዋ፣ የግብፅን ግለት፣ የግብፅን ሙቀት ታግሰው መድን ዓለም ኢየሱስ ክርስቶስን ይዞ እናቱን ድንግል ማርያምን ይዞ ቅድስት ሰሎሜም ይዞ በእውነት ወደ ግብፅ ተሰደደ። በዚህ ሰዓት ንጉሥ ሄሮድስ በቤተልሔም አውራጃ የተወለዱ ህፃናት ጭምር እኔ እርዳታ ሰጣችኋለሁ እኔ አከብራችኋለሁ፣ ብዙ ገንዘብ እርዳታ አደርግላችኋለሁና ወደ እኔ ይመጡ ዘንድ አዋጅ አውጅ ብሎ ለጭፍሮቹ ላከ። ኢየሱስ ክርስቶስን አምጥቶ ለመግደል ፈልጎ ህፃናትን በሙሉ በአገሪቱ ወደ ንጉሥ እንዲመጡ ታወጀ። ህፃናት የወለዱ እናቶች በሙሉ ህፃናታቸውን ይዘው ንጉሥ እርዳታ ይሰጠናል በማለት ወደ ንጉሥ ይዘው መጡ። በአንድ ቤትም ውስጥ ተሰበሰቡ። ንጉሥ ሄሮድስም የሕፃናቱ አንገት የሁላቸውም አንገት እንዲቀላ እንዲገደሉ አደረገ። ከኔጋርናችሁ ከኔጋርናችሁ፣ ማንን ፍለጋ ማንን ፍለጋ? ድንግል ማርያም የወለደችውን ኢየሱስ ፍለጋ። ሞት የማያሸንፈው በባህሪው ሞት የሌለበት በመንግስቱ ሽረት የሌለበት እኛ የአዳም ልጆችን ለማዳን መለኮታዊ የሆነ ባህሪውን የእኛ ስጋ ስለለበሰ ሩበ ሲመሰለውና ይገድለው ፈለገ። በአገሩ ያሉ ሁለት ዓመት የሞላቸው ህፃናት በሙሉ ገድሎ ጨፈጨፋቸው፣ አንገታቸውን ቆረጠ። በቤተ ክርስቲያን በእኛ አካባቢ አሁን ደብራችን ላይ ከሌለ እንጂ ዙሪያ እንደዚህ ይታሰራል። ታያችሁ ሚጮ የሕፃናት ምሳሌ ነው። የነዛ ሕፃናት ምሳሌ ነው። አስከተላቸው። ቅዱስ ገብርኤል ግን መድን ዓለም ኢየሱስ ክርስቶስ ባወቀ ሕፃኑና እናቱ ይዘህ ወደ ግ ምድረ ግብፅ ሸሽ ሕፃኑን ሊገለው ሄሮድስ ይፈልጋልና ብሎ ስለነበረ መድን ዓለም ኢየሱስ ክርስቶስ ወደ ግብፅ ሸሽቶ ነበር። በዚህ ትምህርት መሰረታዊ ዓላማው አንደኛ መድኃኒታችን ኢየሱስ ክርስቶስ ስደትን ገዳማውያንን ባርኮ ለቅዱሳን እንዲሰጥ ተሰዶ ነበር። ምክንያቱም እንደዚህ ነው። አንደኛው ስደትን ለቅዱሳን ስደትን ለምእመናን በሃይማኖት ምክንያት የሚመጣባችሁን መከራ ካለ ስትሰደዱው ክርስቶስን እንድትመስሉ መከራ ሲደርስባችሁ መድኃኒታችን ኢየሱስ ክርስቶስን ያደረገውን ታምራትን እንድታዩ መድኃኒታችን ኢየሱስ ክርስቶስ ተሰደደ። በሁለተኛ ደግሞ ትንቢት ይፈጸም ዘንድ መድኃኒዓለም ኢየሱስ ክርስቶስ ተሰደደ። ትንቢት ይፈጸም ዘንድ ልጄን ከግብፅ ጠራሁት የሚል በነቢያት ትንቢት የተነገረ ትንቢት ነበርና መድኃኒዓለም ኢየሱስ ክርስቶስ ትንቢት ለመፈጸም ተሰደደ። ክርስቲያኖች በዚህ ሰዓት የእመቤታችን የቅድስት ድንግል ማርያምን ምምህል የምናስብበት ወቅት ነው። ከመስከረም ሃያ ስድስት እስከ ህዳር ስድስት ድረስ የእመቤታችንን ስደቷን መከራዋን፣ ችግሯን፣ ሀሯን ቁሯን የተቸገረችውን መቸገር ከልጇ ጋር በዚህ ጊዜ የምናስብበት ጊዜ ነው። መድኃኒታችን ኢየሱስ ክርስቶስ በሰው የሚሰደድ አምላክ ሆኖ አይደለም። ነገር ግን ሁሉም እንደ ስርዓቱ መከናወን ስላለበት ሁሉም ደግሞ በጊዜው መሰራት ስላለበት ሊያስተምረን በእውነት እንደ ሰው እንደ ሰው ልጆች ጥቂት በጥቂቱ አደገ። እንደ መጽሐፍ ቅዱስ ጥቂት በጥቂቱ በማደጉ የሰውን ባህሪ በመላበስም ምክነኛ ሆኖ ተሰደደ። ታዲያ በዚህ ጊዜ ዳግም ወደ አረጋዊ ዮሴፍና ወደ ቅዱስት እናታችን ድንግል ማርያም ወደ ቅዱስት ሰሎሜ ዳግም ቅዱስ ገብርኤል በደስታ በምስራች መጣ። ሕፃኑንና እናቱን እንዲገል የፈለገውን ሄሮድስ ሞቷልና ዳግም ወደ እስራኤል ተመለሰ! ወደ ቤተልሔም የም ተመለስ የመከራው ዘመን አልፏልና አለ። ወገኖቼ ዛሬ እንደ ሀገራችንም ቢሆን እንደ ዓለምም ቢሆን የሚያስጨንቁ መከራዎች ክርስትናን የሚፈጥኑ ብዙ መከራዎች እናያለን። ክርስቲያኖች በሕይወታችን ውስጥ አያልፉም የምንላቸው መከራዎች በኑሯችን ውስጥ ያልፋሉ። ነገር ግን የደስታ ዘመን እንደሚመጣ እመኑ። በሕይወታችሁ የምስራች ዘመን እንደሚመጣ እመኑ። ከመከራ በኋላ ደስታ አለ። ከመከራ በኋላ ሕይወት አለ። ከመከራ በኋላ እድገት አለ። ከውድቀት በኋላ መነሳት አለ። ከመናቅ በኋላ መክበር አለ። ከማጣት በኋላ ማግኘት አለ። ያጣችሁ ሰዎች አጣን ብላችሁ ተስፋ እንዳትቆርጡ የተዋረዳችሁ ሰዎች ተዋረድን እንዳትሉ፣ መክበርን ከፍ ማለትን ታገኛላችሁ። ነገር ግን ጸንታችሁ በክርስቶስ ስትኖሩ ነው። ጸንታችሁ በቤቱ ስትኖሩ ነው። ማዕተባችሁን አጥብቃችሁ ስትይዙ ነው። ሕገ እግዚአብሔርን፣ ሕግ የቤተ ክርስቲያንን ስትፈጽሙ ነው። ሕገ እግዚአብሔር የምንለው በክርስትና ሕይወት በንሳ መመላለስ መልካምን ማድረግ ለወገንህን፣ ለዘመድ፣ ለአብራክ፣ ለትዳር፣ ለጓደኛ፣ ለኑሮ መልካም ስትሆን እግዚአብሔር መልካሙን ያዘጋጅላል። ግድ የለም በመከራ ውስጥ ያሳልፋችሁ ወንድሞች፣ ግድ የለም በመከራ ውስጥ የምታሳልፉ አባቶች፣ ግድ የለም በመከራ ውስጥ የምትኖሩ እናቶች፣ ግድ የለም በመከራ ውስጥ የምትኖሩ ክርስቲያኖች፣ የመባረቅ ቀን ይመጣል። ከፍ ማለት ቀን ይመጣል። ተስፋ አትቁረጡ። ተስፋ የሚቆርጠው ዲያብሎስ ብቻ ነው። ተስፋውን የሚያጣው ዲያብሎስ ብቻ ነው። ተስፋውን የሚያቀጭጨው ዲያብሎስ ብቻ ነው። ክርስቲያን ሕይወቱን በተስፋ የተሞላች ናት። የክርስቲያን ሕይወት በባህር ዳር ወይም በወንዝ ዳርቻ የተተከለች ባህር ዛፍ ናት፣ የክርስቲያን ህይወት እፀ ልምልምት ናት። የምትለመልም የምትጠወልግ ሳትሆን የምትለመልም ናት። ምክንያቱም በቃሉ ስለምትለማ በቃሉ ስለምትለመልም፣ ስለዚህ ክርስቲያኖች መከራ ሲገጥማቸው ለበጎ ነገር መከራን መድኃኒታችን ኢየሱስ ክርስቶስ እራሱ ባርጎ ነው የሰጠን። መከራ የማያይ ክርስቲያን ክርስቲያን አይደለም። በመከራው ተፈትኖ የሚወርቅ ግን ያኔ ነው ችግሩ። እግዚአብሔር አምላክ በመጽሐፍ ቅዱስ እግዚአብሔር የሚወደውን ልጁን ይፈትናል ይላል። ከኔ ጋር ናችሁ፣ ሁላችሁም ከኔ ጋር ናችሁ። እግዚአብሔር ከኛ ጋር ይሆ እየጨረስኩ ነው። እግዚአብሔር አምላክ የሚወደውን ልጁን ይፈትናል ይላል። የማይወደውን አይፈትንም። መድኃኔዓለም ኢየሱስ ክርስቶስ ቅዱሳኑን የፈተናቸው አንገታቸውን እስከሚታረግ ምላሳቸው ተጎልጉሎ እስከሚቀላ አንገታቸውን እስረት ጉልበታቸውን፣ ሰውነታቸውን በእሳት ለመከራ አሳልፎ የሰጣቸው ስለማይወዳቸው አይደለም፣ ስለሚወዳቸው በመከራ ውስጥ አሳልፋቸው። መከራውንም ደግሞ አስታገሳቸው። በመጨረሻም የሕይወትን አክሊል ሰጣቸው። የክርስቲያን ሕይወት መጽናት ነው። የክርስቲያን ሕይወት መኖር ነው። የክርስቲያን ሕይወት ሁሌ በቤተ እግዚአብሔር መኖር ነው። መከራ ሲገጥመን፣ ችግር ሲገጥመን፣ ራብ ሲገጥመን፣ የሃይማኖት ችግር፣ በሃይማኖታችን የሚወጣ መከራ በሃይማኖታችን የሚወጣ የግፍ ጽዋ ሲመጣ ያኔ ከክርስትና የምንሸሽ ከሆነ እኛ ክርስቲያን ሳንሆን ሌላ ካለንና በክርስትና እምነታችን ጸንተን እንድንኖር ያስፈልጋልና ከመቤታችን ከስደቷ በረከት ከመቤታችን ከስደቷ ረዴት ከመቤታችን ከስደቷ ፍቅሯን፣ መዓዛዋን፣ ሽታዋን፣ ጣዕሟን፣ አማራጭነቷን እንዲያሳትፈን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፍቃድ ይሆነለን። ህፃኑና እናቱን ይዘ ወደ ምድረ ግብፅ ሽሽ መከራው እስኪ አልፍ እስኪ ነግርህ ድረስ በዚያ ተቀመጥ፣ ያስተማረውን የመከረን የገሰሰን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።